ሰ ዱበር ዱናርላቢቢይ የሮዛ ጓደኛ አንቺ ሰኢድንን ቢካልሽ እኔ አገባዋለሁ፣ እሱም አገባሻሉ ብሎኛል፣ እያለቻት ነው ለሮዛ። አሰላም አሌይኩም ረህመቱ ላይ በረካቱ ሰላም ሰላም ውድ ቤተሰቦች እንዴ ናችሁ ሰላም ናችሁ ባላችሁ በሰላማችሁ በዝዝት ይበል እና ሰብስክራይብ እያረጋችሁ እንዳራሱ ወዶቼ ሰአዳ ምን ትላለች ሰኢድን ወድጀዋለሁ አንቺ በቃ ካልፈለግሹ ከተውሹ አልፈልገውም ብልሽ ከተውሹ እኔ አገባዋለሁ ሰአዳ ማለት ነው ጓደኛዋ የሮዛ ጓደኛ ነው የምትለው ሮዛ ደግሞ እኔ የተውኩትን ሰው እንዴት ታገቢያለሽ? አንቺ ጓደኛዬ ነሽ፣ አብረን በልትን የጠጣንን የገዛ ጓደኛዬ የምወድሽ ጓደኛዬ ነሽ። እንዴት እንደት ጓደኛዬ ሄደሽ ሰኢድን ታገቢያለሽ? ሰአዳ ያለሽ ደግሞ ደሞ አንቺስ ትተሽዋል፣ ከተውሽ ከተውሹ፣ ትተሽዋል፣ በቃ አልፈለግሽውም። ስለዚህ እኔ አገባዋለሁ እያለቻት ነው ማለት ነው እና ሮዛ ሮዛ ሲጀመር ላንችም ለኔም አይሆንም። ማን ሰኢድ? ሲጀመር ላንችም ለኔም አይሆንም። ሰኢድ ሴት ይወዳል። አንቺን ቢያገባ ራሱ ለምሳሌ ቢያገባ ራሱ በአንቺ አርፎ አይቀመጥም ሰኢድ። ሌላ ሴትም ፍለጋ ይሩጣል ሰኢድ አይቀመጥም። እያለቻት ነው ማለት ነው። ሮዛ ሰአዳ ደግሞ ምን ትላለች? እንግዲህ ልተርጉምላችሁ። እሷ ምን ትለው ሰአዳ ደሞ ምንም አያያዝ ካወቅሽበት፣ እሱ የሚፈልገውን ካሟላሽለት የትም አይሄድም፣ ሌላ ሴት አይፈልግም። አያያዝ ነው እስጥላታለሁ። ሮዛ ደሞ አበደን። ሰኢድ ምንም እንደዚህ እንደሙ ቆጫ ወቅጠሽ ወቅጠሽ ጫፉን በመዳበሪያ አስረሽ ብታስቀምጪ ሰኢድ አርፎ አይቀመጥም። ወይኔ ዘንድሮ ሰኢድ አርፎ አይቀመጥም። ሲጀመር እኮ እንትና ሰኢድ ራሱ ሱመያ፣ አሁን ሮዛን ባያገባት ማለት ነው፣ ሮዛን ተዋት አይደል እና ሌላ ሴት አገባለሁ እያለ ነው። ለምሳሌ ሱመያ ራሱ አታግባ ብላ እኔ መጣለሁ ብትል እሷ ከመጣይ በኋላ ምን ሌላ ሴት አገባለሁ ማግባት ፈልጋለሁ። በቃ ያኒ ሰኢድ እንደ ሀሳቡ ማለት ነው፣ እስከ አራት ሸሪዓውን መሙላት ይፈልጋል። መሰለኝ እንደዛ ይፈልጋል። አራት ሴት ነው የሚፈልግ። ምን አለ አንዷ ከሄደች በአንዷ ትቀመ። ያኔ ለምሳሌ አራት ካገባው ከአራት ውስጥ ወይ ሁለቱ ጥሩ ይሆናሉ፣ ሁለቱ ደግሞ ይቆያሉ፣ ሊወልዱልኝ ይችላሉ። ሁለቱ ከሄዱ በሁለቱ እረጋለሁ አለ እንደዛ ነው እንግዲህ። የሴት ነጋዴ ሊሆን መሰለኝ። ለማንኛውም አላ ይርዳው። እና ሰአዳ ደግሞ እንዴት፣ እኔ በቃ ችግር የለውም። ምን አያያ እስካወኩበት፣ እንደው እኔ ራሴ ድረዋለሁ። ያግባ፣ ሸሪያ እስከ አራት ነው የፈቀደው። ስለዚህ ያግባ፣ ምንም ችግር የለብኝም። እኔ ከወደድኩት አገባለሁ። ሸሪያ እንደሆን አራት ፈቅዷል፣ ያግባ፣ አለቻት ማለት ነው። ሮዛ ሻ አበደች። እንዴት፣ እንዴት፣ አንቺ ጓደኛዬ ነሽ። ምን ብለሽ ሰኢድን ታገቢያለሽ? አታገቢውም ብላ በጣም ተናደደች ማለት ነው። ጋይስ እና ስጀመር ለሱማያ ያልሆነ ራሱ ሱማያ ራሱ ብትመጣ እሱ ሌላም ሴት ይፈልጋል። ስለዚህ ለሱማያ ራሱ ያልሆነ ለኔ ላንቺ፣ ለኔ አይሆንም ሰኢድ ሰኢድ፣ ተዩ ሌላ ሴት ፈልጎ ራሱ ያግባ። አንቺም ካለሱ ላይ ራቂ። እኔ ምርቅ ያለው ስለ እሱ ስም እንዳታነሺ አለቻት ማለት ነው። ግን እሷ ፕራንክ እያደረገችን ነው። እቺ ጓደኛው ለምንነቷ ለታይ ማለት ነው። እሷን ግን ሮዛ ማለት ነው፣ እስካሁን ሰኢድን ትወደዋለች ጋይስ፣ ሰኢድን ትወደዋለች። ግን ችግሯ ሶማያን የፈራችው በቃ ሶማያ ሲጀምር እኮ ሶማያ ምንም አታረጋትም፣ ግን እሷ ዝም ብላ ፈርታ ነው እንጂ ምንም አታረጋትም። ፈራች እንጂ ሶማያ በቃ ስትመላለስ ምስትል ስትል ሱመያም ግን እሷን እንዲያገባ ሲጀመር አልፈለገችም። ባትፈልግ ኖሮ ማለት ነው ብትፈልግ ኖሮ የራሱ ጉዳይ ብላ ትተው ነበር። የሱመያ ሐሳብም ለሰው አይገባም ጋይስ። ምንም የነሱ ነገር ብጥብጥ ነው፣ እየተበጣበጠ ነው እውነት። አሁን እንደውም ጭራሽ አቅለሸለሹን መተት ምናምን እያሉ ማለት ነው። እንደዛ ነው ጋይስ። እንግዲህ ቪዲዮን ሰብስክራይብ ማድረግ እንዳረሱ፣ ዩቲዩብን ሰብስክራይብ አርጉልኝ ጋይስ። አበረታቱኝ ውዶቼ እናም ቪዲዮንም ላይክ እያደረጋችሁ ላይክ እያደረጋችሁ አስተያየትም እየጻፋችሁ እንግዲህ በራሴ ቪዲዮ ውስጥ ይቆይ። የሆነ ነገር ሰው የለም እንጂ ከሰው ጋር በራሴ ቪዲዮ ሰርች መጣ ደስታይ ነበር ከዚህ ምናምን ምናምን ከማውራት ማለት ነው። እናነገሩ ስራን ስራም፣ ቢዚ ነኝ በብዛት አይመቸኝም። ለዛ ለዛ እንደዚሁ እያደረኩ ሰራለሁ። ለምላችሁ እናንተ ማበረታቱኝ ውዶቼ። እና ስለና ሮዛና ሰአዳ ምን ቀረ ሌላ የቀረ የቀረ የቀረ አስታውሱኝ እስቲ።